ምን ሆነ ይሻል? ምን ሆንኩ? እንዳትንቀሳቀሽ አላልኩሽም እንዴ? ለካ ብለኸኝ አለ። እሺ ወደ ቦታሽ ተመለሽ። አዝናለሁ አልችልም። ለምን? ክፍያ ስለሚያስጨምርክ። ቅድም የሰጠሁሽ ቀብድ። እሱ አይበቃም? እና? እናማ ትጨምርልኛለህ።

ከምሳሌ በፊት ሁለት ልስምሽ ስዬ ከጨረስኩ በኋላ ደግሞ ሶስት ልስምሽ። አለ እንዴ ተነጋገር ነው። አልስምህም ብትፈልግ ክሰሰኝ። እሺ ነው። ለማንኛውም ፍርድ ቤት እንገናኛታለን ነው። አዎ፣ በጣም ሞት ባለው ልብጅ ካሜ ሊነሳብኝ ነው። ትቼዋለሁ፣ በቃ ትቼዋለሁ አልኩሽ እኮ ለመሆኑ የቀረኝ ለመጨረስ ምን ያህል ስሞች ታስከፍኛለሽ? ወይ ለአንድ ሚሊዮን ስሞች ቢሆን ቅር ይላል። አረ ትንሽ አልበዛም? ብትቀንሽልኝ። ኦኬ ሁለት ሚሊዮን አድርጌልሀለሁ። አንቺ ደግሞ በጣም አነጀብሽ። እንዲህ ነኝ መቼስ። ምን ይደረጋል። ተስማማ ተስማምቻለሁ ምን አማራጭ አለኝ አቶ ኢሳያስ ከዛ በፊት ልታዘዝ ወይዘሪት ሰላም ወፈር ያለ ቀብድ ያስፈልገኛል ታዛዥ ነኝ እኔም አቤት አሁን መቀጠል እንችላለን እንዳታሰቀኝ ከሆነ በኋላ በስተከልተኝ ይሄን ደስ ያለኝ ይሄ ኢሳያስ ደግሞ ለፎታስ መሰልከው እሺ በቃ

አንድ ቀን ስልጣን ቢሰጥሽ ምን ታደርጊ ነበር? ለሚሊኒየሙ አገባህ ነበር። በቃ ለስጦታ ማአታጅ ጎደ ጉድልህ ነበር። ሌላስ? አይ በቃ አንተ ብትሆን ምን ታደርግ ነበር? አሁን ገና አሪፍ ጥያቄ ጠየቅሽ። ምን እንደማድረግ ታውቂያለሽ? አይሰጠኝም እንጂ ይህን ዞማ ፀጉርሽን ቀኑ ሙሉ ቁጭ ብዬ ሳበጥር ሳበጥር ነበር የምለው። እውነቴን እኮ ነው። ተመሳሳይ መልስ ነው የሚሰጥሽ። እሺ ነኝ። በቃ ምን ይልስጥ ፍቅርሽ ነፍሴን እንኳን ብዙ ጣጣ ሰባት ሰዓት ሆኗል። ተነስ ተነሽ፣ ወይም ተነስ ተነሽ፣ ተነሽ። ምን ነው ቀጠሮ አለክ እንዴ? አዎ፣ ከማንጋ ይህንን ጥያቄ የጠየቋቸው ደንበኛ እባኮ መልሱን ስለማያውቁት ትንሽ ቆይተ የጠይቋቸው። አታሹፍ። ቶሎ ትመለሳለህ? እመለሳለሁ። ዛሬ ዋዜማ መሆኑ እንዳትረሳው። አረሳው ነፍሴ

አመጣሽልኝ ጭንቅ ብሎኝ ነበር። ብታይ ምን ነው ለኢሳያስ ስጦታ ልገዛለት ፈልጌ ገንዘብ አጠሬ። ባክሽ ስፍኖ የምትገዥላት አይደለም፣ የሰዓት ማሰሪያ ነው። ከምርሽ? ና ከምሬ ነው። ማሰሪያው ብቻ ምን ያደርግለታል? ኪስ ውስጥ ስለሚያስቀምጠው ልባላች ይሆናል እንጂ አባቱ የሰጡት የወርቅ ሰዓት አለው። ማሰሪያ ውስጥ ሸጦታል እኔን ለማሳከም እኔ እኮ አላምንም ሰላሜ። ማሰሪያ ውስጥ ሆኖ ያሳከመሽ ይሄ ላይ ደግሞ ስንት ጊዜ ነው የምንነግርሽ? ታዲያ ሰላሜ፣ አሁን የግድ መግዛት አለብሽ። ታዲያ ይሄ እሱን ማስደሰት ትፈልጋለሁ አውቃለሁ ሰላሜ፣ ግን ገንዘቡን ስታገኝ ደረስ እኮ ሰዓት ኪስ ውስጥ መቀመጥ ይችላል። ኖ አባቱ የሰጡትን ማስታወሻ ኪስ ውስጥ ሳይሆን ጁላይ አስሮ ነው መዞር ያለበት በዚህ ሚሊዮን ማጋጣሚ ተጠቅሜ ደግሞ ልሰጠው የምችለው ትልቅ ስጦታ የማሰሪያው ብቻ ነው። ታዲያ ምን ይሻላል? አንድ ሀሳብ መጣልኝ። ምን? ስዕሉ ላይ ያለውን ጸጉር አየሽ? ምን ነው? ሸጠዋለሁ። እርግጠኛ ነሽ? እርግጠኛ አደለች። እርግጠኛ ስለሆንኩኝ ሀሳቤን ልታስቀይርኝ አድርሻል። እዚህ እስክንደርስ ድረስ የተከራከር ነው፣ ይበቃናል። የኔ መቤት ጸጉሬን ልትገዥም ትችላለሽ። በሚገባ አስበሽ በታል እኔ ቆንጆ፣ በደንብ አስቤበታል። ከዚህ በላይ ግን አንቺ ጋር መቆየት አልችልም። ወይኔ ሳያስ በእናትክ፣ እንደሷ ትኝ። ጸጉሬስ ሸጥኩት ስጦት አልገዛልክ። የሆነ ትሸጥሺው ምን መሻል? በቃ በቃ ጸጉሬ ቶሎ ያድጋል። ይልቅ የገዛውልክን ስጦት አላሳይክ። ምን ነው የተቀየረ ነገር አለ? ጸጉሬ ተቆርጦ ስታየው ፍቅር ቀነሰብ ኖ? ሰላምዬ፣ ደሱ እኮ ማለት አይደለም ራስሽ ላይ ያለው ጸጉር ቢቆጠር እንኳን ላንቺ ያለኝ ፍቅር አይገልጽልኝም። በቃ ጸጉሬ ቶሎ አድጋለሽ፣ አታስብ። ምን ያሳሰብኝ፣ የገዛው ሊስጦታ ነው። የምን ስጦታ? ማታ ማታ ጸጉርሽ ነው የማበጥርበት

ጸጉሬ ሲያድግ ታበጥርበታል ግን ገንዘብ ጌታ መጣ ከሰማይ ላይ አታሹፍ ከምሬ ነው ቅድም ፍቅር ቀንሶብኛል ያልሽን ግን በጣም ከንክኖኛል የጸጉርሽ መቆረጥ ፍቅሬን የሚቀንስ ይመስልሻል እንደማይቀንስ አውቃለሁ ጌታ ጥፋት ያለ መሸፈን ስል ነው ይልቅ የገዛው ልክን ስጦታ አላሳይክ። ሰርፕራይዝ! ሰዓትን ሸጭ አደ እንዲማበጠረው ነው የገዛውልሽ። ኢሳያስ ወይ አዝን ክቤ አረ በጭራሽ ለካ ሳስበው ይሄንን ማወጠር እችላለሁ እንዴ ይሄማ ለሊለካ ይሄንንም እችላለሁ ወይኔ ኢሳያስ ጉድግ ፈላ እን እንደሚመስል መስል ኢሳያስ ጉድግ ፈላ። እኔ ለአንተ ስጦታ መሆን አልችልም። በሚገባ በቃ ለሚል ነው ራሴን ትልቅ ስጦታ አድርጌ አበርክቼላለሁ። ተቀበለኝ ከስጦታዎች ሁሉ የላቀ ትልቅ ስጦታ እራስን መስጠት ነው። ስለዚህ በደስታ ተቀብዬሻለሁ፣ እወዳለሁ። ዊ ዊ ዊ እረስቸው። ምንም የስጦታ መጠቅለያ ወረቀቱን ምን ያደርግላል እንዴ? በምን ጠቅልዬ ልሰጥሽ ነው? ምንም ራሴ